ባጎረስኩ እጄን ተነከስኩ የሚል ባለ ተረትና ምሳሌ አለና፣ ፍቅር እንደምታዩት እንግዲህ ዛሬ እውነታውን ተናግራለች። ለፉፉና ለሩታ ማለት ነው። አብርሽ ሁሉ ነገር ደክሞኛል፣ አስጠልቶኛል፣ ሰልችቶኛል ብሎ እንግዲህ ጥሎ ሄዷል። ፍቅር ግን እውነታውን ማወቅ ስላለባቸው በማለት እንግዲህ ፉፉንና ፍቅር ሩታን አንድ ላይ አግኝታቸዋለች ማለት ነው። ነገር ግን ያው ሊያምኗት ሊቀበሏት አልቻሉም። ፉፉም ሩታ ውሻ ነው ያደረጓት ማለት ነው እና እውነት ለመናገር ፍቅር ጋም ስህተት አለ ብዬ ነው የማስበው። ና ብቻ ግን እስከ መጨረሻው ውስኪ ምንድን ነው የሩታ ና የአብርሽ መጨረሻ እጣ ፈንታቸው፣ ከዚህ በኋላ ያለውስ ነገር ምንድን ነው የሚለውን እናወራበታለን። ፉፉ ለምን ተናደደ? ሩታስ? በዚህ ያህል ጩሀ አባት በጣም አመናጭቀት በጣም ብዙ ነገር ተናግራ ትሄዳለች። ና ለምንድን ነው የሁሉ የተፈጠረው የሚለውን ነገር እንግዲህ እናወራበታለን የአብርሽና የፍቅር ነገር እስከዚህ በፊት የነበረው ነገር ምንድን ነው ለወደፊትስ ያላቸው ነገር ምንድን ነው የሚለውን ነገር እንግዲህ እውነታው እየጠራ የመጣ ነው እኔ ነግሬያችሁ ነበር ከመጀመሪያው እውነት ለመናገር ምንም አዲስ ነገር የለውም ማወራላችሁ ግን ሀሳብ መስጠት ፈልጋለሁ በመጀመሪያ እንዴት ናችሁ ሰላማችሁ ይብዛልኝ የተወደዳችሁ የቻናሌ ቤተሰቦች እንግዲህ ፍቅርና አብርሽ ከመጀመሪያ መጀመሪያ የተጣሉት አብርሽ እና ሩታ በራሳቸው ኬዝ ነው ምንም ፍቅር ሳትመጣ ፍቅር የምትባል የራሷ በራሷ ህይወት እየሰራች እያለ ድንገት አብርሽና ሩታ ተጣልተው ነበረ። ከዛ ደግሞ ፉፉ ደግሞ የሆነ ነገር አይቻለሁ ሰምቻለሁ ብቻ የሆነ ነገር ጓ ምናምን እያለ ነበር። ከፍቅር ጋር የነበረው ነገር ደግሞ ጋፕ፣ ክፍተት ተፈጠረ። ከዛ ምን ሆነ? አብርሽና ሩታ መገናኘት አብርሽና ፍቅር መገናኘት ጀመሩ። ከዛ ፉፉ ማበድ፣ ሩታ ማበድ። ከዛ ምን እንደዛ ብቻ እንደዛ እንደዛ እያለ ጸቡ እየተካረረ እየተካረረ መጣ ማለት ነውና፣ መጨረሻ ላይ ምንድነው የሆነው? ፍቅር ነች ከብዙ ነገር አረገች እኔ ካረገችው ነገር መሀል ማለት በጣም የሆነ የተሰማኝ ሁሌ ነው የምናገረው። ከሩታ ቤት ገብታ ከራሷ ቤት ከምትኖርበት አንደኛ ባሏን መውሰዷ ሳያንሳት ወይም ደግሞ ከአብርሽ ጋር መሆኗ ሳያንሳት ፎቶዋን አውረዳ ጥላ ነበር። አብርሽ እንደዛ ሲያርቅ ጸጥ ብላው ነበር። ምሳ ለመጋበዝ ሄዳ ነበር እና ያ ነገር በጣም ያስጠላ ነበር። ለማንኛውም በሰዓቱ ወቅሻት ነበረ። ፍቅርን ግን ሁሉ ነገር አብቅቷል፣ አልቋል። እሷም ተታላለች። መጠቀሚያን ያረጋት አብርሽ ተናግሬ ነበር እኔ አብርሽ እንደ ቢመጣ እንኳን አልኩኝ ከሩታ ጋር ተለያይቶ እንኳን ከፍቅር ጋር ቢመጣ ልቡ ያለው ፍቅሩ ያለው ከሩታ ጋር ስለሆነ በጭራሽ ለፍቅር አይሆናት፣ ፍቅር ትሰበራለች፣ ትጎዳለች ብዬ ደጋግሜ ተናግሬ ነበር። እንግዲህ በማወቅም ባለማወቅም እንግዲህ መጠቀሚያን ያረጋት አሁንም አብርሽ ተጠቅሞባታል እስከ ጥግ ድረስና የዋህናት ለሰው ደስታ እንግዲህ ስትጥር ነበር የእሷን ህይወት ምንም ሳይመስላት የራሷን ህይወት መስዋዕትነት አድርጋለች። የራሷን ፍቅር መስዋትነት አድርጋ እንግዲህ ብዙ ነገሮችን ስታደረግ ነበረ። እያንዳንዱ ያደረገቻት ነገርም እንግዲህ ሩታን ለማስቀናት፣ ሩታን እልህ ለማጋባት ላይ ካየታችሁ ከሆነ እውነት ለመናገር ሩታ ራሱ ወደ ቤቷ የገባችሁ ፍቅር እዛ ቤት ከገባች ጊዜ በኋላ ነው። በአብርሽም እንደዛ ልትሆን የቻለችበት ምክንያት በቃ መቅናትም የሆነ ነገር ምናምን የቻለችው ምንድን ነው በቃ ፍቅር ከገባች ጊዜው ጀምሮ ነው እና ብዙ ሰዎችም ሲቃወሟት ነበረ። እና ግን ፍቅር ተሳስታለች። ምክንያቱም እነሱ በወጥ ቀጠነው ምንድን ነው ሊጥ ተቦካ፣ ውሃ ቀጠነ፣ ውሃ ቆሸሸ፣ ውሃ ምና እያሉ በሚጣሉበት ጭቅጭቅ ውስጥ ፍቅርን መጠቀም ያረጋት አብረሽ፣ ቢያንስ ይህንን ነገር እንኳን ለእሷ ዋጋ ስትከፍል በእርግጥ ተውት። እኔ ፉፉና ፍቅር በመለያየታቸው ይቅርታ አድርጉልኝ ምንም ቅር ሚሆን በቃ ፉፉም የራሱን ህይወት ይኖር። ቆንጆዬ ልጅ አለች፣ እሷ መርጫ ለው እላል ከእሷ ጋር መኖር ይችላል። ምንም የሚያሳስብ ነገር የለም። ፍቅርዬም ደግሞ ጠንካራዋና ጀግና ናት። በጣም በራሷ የምትተማመን ጀግና ሴት ናት። የራሷን ህይወት ትኖራለች፣ የራሷን ህይወት ትመሰረታለች። ምክንያቱም ሃይማኖታቸው አንድ ስላልሆነ በጭራሽ እኔ አልደግፋቸውም። ለፉፉም ጥሩ አይደለም፣ ለፍቅርም ጥሩ አይደለም። ይሄንን ነው ልናገር የምችለው። ግን በሰዓቱ እሷ እየተጠላች ነበረ። እንዳልኳችሁ እኔ ፈርጀባት ነበር። ይሄኔ ብዙ ሰዎች ስትሰድቧትም ነበረ፣ የሮታ ደጋፊዎች በተለይ ፎቶዋን ሁሉ እየዘቀዘቃችሁ በጣም ብዙ ሺ ነገር ስትሏት ነበር። አብርሽን ምትወዱ ሰዎችም እንደዛ ስትሏት ነበር። የደገፈቻችሁ ትንሾች ነበራችሁ። ምን ልላችሁ ፈልጌ ነው ተችቻታለሁ። ለምን እንደዛ አረገች? ለምን በዚህ ልክ ማለት ሴት ሆና እንዴት ሴት እያለቀሰች የእሷን ደስታ እንዴት ትመርጣለች? ቢያንስ እንኳን አንድ ሰው ሊደሰት ሌላኛው የሚያለቅስበት ምክንያት ምንድን ነው? አብረሽሽ የምራጣት እሷን ችግር የለውም ግን ቢያንስ ለምንድነው ከጀርባ ሁሉ ነገር ሲያደርጉ የነበረው ብዬ በጣም ፍቅርን ስወቅሳት ነበርና፣ ይህንን ነገር ሁሉ ያለ ግድ ለሱ ብላ አብራ አንድ ለማድረግ እንግዲህ ያስቡት፣ ምትወደው ልጅ ነው የምታፈቅረው ልጅ ነበረ ዛሬ ነው ያድርገውና እና መስዋዕትነት ነው የከፈለችው። እና ፍቅርዬ ተሳስተሻል የእኔ ቆንጆ፣ ምክንያቱም አንድ ሰው የራሱን ችግር መፍታት ያለበት ራሱ ነው። ምንም በቃ አያስፈልግም። የሆነ ሰዓት ላይ ኩል ስለፈላቸው ትችያለሽ፣ የሆነ ነገር ልታረጊ ልታ የሆነ የሚታረቁበትን መንገድ ልትፈልግ ትችያለሽ። ግን ደግሞ ይሄን ያህል እስከ ጥግ ድረስ አንቺ እየተጠላሽ፣ አንቺ ብዙ ነገር እየተባልሽ፣ ኢቭን ፉፉ እንኳን አያምንሽም። ሩታ ራሱ እንዴት አመናጭቀሽ፣ እንዴት ልጅ አይተሻላ። በቃ ይሄ ነው መልስሽ፣ የሆነው ይሄ ነው። አየሽ መጨረሻውን። አብርሽ ራሱ ምንም አያረግልሽ። ለማንኛውም ደስ ያለኝን ነገር ልንገራችሁ። አብርሽ እንደው አታሏት ምናምን አብሮ መጦ ምናምን ቢሆን አብሮ በፍቅር ቀጥሎ ቢሆን ፍቅር የሆነ ጊዜ እንደምትጎዳ ስለማውቅ በጣም ታሳዝነኝ ነበር። ምክንያቱም አብረሽና ሩታ የመጨረሻ የጸብ ጥግ ቢጣሉ ማለት ነው መጨረሻቸው አንድ ነው የሚሆነው አንድ ነው የሚሆነው። ግን ስለ ፍቅር በደንብ አወራላችኋለሁ። አሁን ስለ ሩታ ላወራ። ሩታው ሊሄድ ነው እያለች ነው የምትገኘው። ሊሄድ ነው ሊሄድ ነው የምትለው ነገር አለ በጣም ብዙ በጣም እየተለመነች ነው። በጣም ኮስታራ ሆናለች። በጣም አቋሟን አደንቃ፣ ግን በቃ ማለት በጣም ተላላጠች። ይቅርታ አድርጎልኝና ሩታ እያደረገችው ያለችው ነገር ነገ የሚቆጫትን የሚያስጠላ በቃ ጉልቻ ቢጣ ምንድን ነው፣ ድስት ቢቀያየር ያያር ሞጣ ያጣፍጥ። እቺ ልጅ አሁን እንግዲህ እየወደደችው እያፈቀረችው ባዶ ይዟት ማለት ነው። የማይሆን መንገድ ውስጥ ልትገባ ጫፍ ደርሳለች። በጣም እየዘነጠች ነው፣ እያማረባት ነው። አነጋገሯ በጣም ተቀይሯል። ኃይለኛ ቃል ነው የምትወረውረው። እንደፈለገች እየሆነች ነው፣ ግን ይሄ ሰው የበቃው ቀን የምትሰበረው እሷ ናት። እሩት አምከሯት፣ የምር ነው የምላቸው፣ ነገ ወይኔ ከምንል ማለት ነው። እኔ እየደከመኝ ነው፣ በቃ ከዚህ በላይ ለምን? የሚመጣውን ነገር አስቀድሜ እየተናገርኩ ነው፣ ግን እንደሚሆን ደሞ እርግጠኛው እየነግራቸዋለሁ። እና ወደ ራስሽ ተመለሺ። ኢቭን ዛሬ ፍቅር ያደረኩት ነገር ይሄ ነው። ለፉፉም ራሱ በቴክስት ላስ አሁን የጎዳሽው ፉፉን እውነት ለመናገር ላንቺ ብለሽ ፉፉም ያለ ስምስም እንዲሰጥሽ ሌላ ጥርጣሬ እንዲኖረው እንዲጣላሽ አድርገሻል። መጥፎ አመለካከት እንዲኖረው አድርገሻል። በጣም ይወድሻል፣ ያፈቅሻል። ግን ላንቺ እንደዛ ማድረግሽ ጥሩ ነው። እንድትለያዩ ምክንያት ሆናል ግን ምን አልባት ፈጣሪ አልፈቀደም አብራችሁ እንድትሆነው እና ፎፎዬ ደግሞ የራስን ህይወት ብትኖር የተሻለ ነገር ቢያጋጥም ደስተኛ ነኝ። እና ፍቅር እንደዛ ያደረግሽው ነገር ለኛ መስዋዕትነት ልትከፊ ሳይሆን እኛን ለማስታረቅ እኛን አንድ ለማድረግ ሳይሆን ውሸትሽን ነው ለራስሽ ጥቅም ነው። አንድ ሰው ላለምንም ጥቅም ያለምንም ነገር ሰውን ሊረዳ አይችልም ሊያግዝ አይችልም ብላ ሩታ የእሷን ነገር ሳትሰማ ራሷን ሁላ አውርታ አውርታ ተንቀልቅላ ሪ ምናምን ብላባት ነው የሄደችው። ፍቅር ላይ ጮሃባት ማለት ነው። እና ከዚህ በላይ ምንም የምታደርገው ነገር የለም ፍቅር መናገር ያለባትን ተናግራለች። ግን ከዚህ በኋላ በሮታ በሩታና በአብርሽ ህይወት ውስጥ የፈለገ ነገር አብርሽ ይህንን መፍቀድ አልነበረብም። እንደ አንድ ሴት የራሷን ህይወት መስዋዕት እያደረገች የራስን ችግር መፍታት ሲያቅት ይህን ነገር እሺ ብለ መቀበል በጣም ገርሞኛል። በቃ ታይ አይሆንም። ማለት የራስሽን ህይወት ኑሪ፣ የራስሽን መስመር አስተካክይ፣ የኔ ችግር የለውም በራሴ መንገድ ራሴ ያስተካከለዋለሁ ብሎ እሷን እንቢ ነበር ማለት የነበረበት። ግን ፈቅዶ ወዶ እንግዲህ እንደዚህ ያደርጓል ና ራስ ወዳድነቱን ያየሁት እውነት ለመናገር ና አብርሽ ሩታ፣ እንግዲህ መጨረሻቸው ምን ይሁን ምን ይሁን፣ ከዚህ በኋላ ያለው ነገር ሩታ በጣም በጣም በጣም ነገራቶችን እያካበደች እያጋነነች እያከረረች ነው የምትሄደው። ግን ዞራ ዞራ የምትጎደው የምታለቅሰው እርግጠኛው የነገራችሁ ከአብርሽ በላይ ፍቅር ሩታ ናት። በቃ ፍቅርዬ የኔ የዋህ የኔ ምርጥ በጣም ምንም የማይወጣልሽ በጣም ጥንቅቅ ያልሽ፣ በቃ በማንነትሽ፣ በሴትነትሽ፣ በክብርሽ የማትደራደር ሴትነሽ። ግን ለሰው ብለሽ ይህን ያህል መስዋዕት መክፈል የለብሽም። ምክንያቱም ነገ ቼክ ለማድረግሽ ሰው አብረሽ ነገ የሆነ ነገር ብትወኝ ዞሮ ብሎ አይሽ። ለምንድን ነው ለእሱ መስዋዕት የምትከፊለት? ለምንድን ነው አንቺ የራሽን ህይወት እያበላሽ ሽ የራስ የሌላውን ሰው ህይወት የምታቃኙ? የራሽን ህይወት ኑሪ። እና ብርሽ ነሩታ አንድ ላይ ቢሆኑ ደስ ይለኛል። ግን ምን ያደረግልሻል? አንቺ መስዋዕት ለምንድነው የምትከፊው? ከፈልሽ እኮ አለቀሽ እኮ በርሽን ዘግተሽ እንዴ ነው ያለቀሽው። ያ ሁሉ ነገር አንረሳውም፣ ሁላችንም የምሬ ነው። ስንት ጊዜ ነው የታመምሽው? ለዚህ ራሽን ህይወት ለማቃናት ደፋ ቀና ሮጥ ሮጥ ማለት እንጂ የሰውን ህይወት የተበነሱ ያበለሻሹትን አንቺ ምን ቤት ነሽ እንደዛ እንትን የምትይው እና አሁን ከተስማምተው ከተመለሱ ይመለሱ። በምትች አቅም ያቅምሽን አድርገሻል ፍቅርዬ። ፈጣሪው ለታርሽን ይፈለው። ሩታማ መዳፋሽ አርጋሽ ሄዳለች። ፉፎም ጭራሽ በቃ ወድተሽኛል፣ ሰብረሽኛል ማለት እውነታውን በእርግጥ ፉፉ እውነት አለው አልዋሻችሁም፣ እውነት አለው። ምክንያቱም አብረሽ ጋር ስታደርጉ የነበራችሁት ነገር ሁሉም ሰው አምኗችሁ ነበር። እውነት ይመለስ ይሆን ምናምን የሚል ነገር ነበር። እኔ ባላምናችሁም እና ግን አትፍረጅበት። ግን ደግሞ በቃ ልላችሁ የምችለው ነገር ፍቅርዬ የራሽን ህይወት ኑሪ፣ ይብቃሽ በቃ ስለ ሰው አትታለይ፣ የሰው መጠቀሚያ ትሁኚ፣ የራሽን ህይወት አሯሩጪ። አብርሽ ሩታ አብሮ መሆን ካለባቸው ተነጋግሮ ራሳቸውን ችግር ራሳቸው መፍታት ያለባቸው። ለምን ሁሉም እየቋጠሩ ትሄዱ እና አንቺ ትፈቻለች ለምን ትጨናነቂያለች? ይህንን ነው ልል የምችለው። ብቻ ውዶችዬ፣ በዚህ ድምጽ ይህንን ቪዲዮ ስላቀረብኩላቸው ይቅርታ አድርጉልኝ። አብራችሁ ስለነበራችሁ አመሰግናለሁ። ሰላም ቆዩ። በሌላ ርዕስ በያ ቪዲዮ እንገናኛለን። ላይክ፣ ሼር ደግሞ አድርጉልኝ። እኔ ምርጦች ሰብስክራይብም አድርጉ። ሩታ ፍቅርዬ ስላዩ ዛሬ በጣም ደስ ብሎኛል። ፈገግቷ ደስ ይለኛል። እውነት ለመናገር ሁሌም ደስታዋን ነው የምንመኘው። ፉፉ ምሪ ጓገጭ ብሏል። እንግዲህ በኤርክበት ይቅና ነው የምንለው ሌላ ምንም አንልም።